ክብር ለኢየሱስ ብቻ ይሁን፣ አሜን በይ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን፣ አሜን በይ። አሜን አልኩ እኮ። አሜን። ክብሩ ይስፋ። የከናትና ልጁ ክብራቸው ይስፋ። እንዴ፣ አሜን። አሜን አልኩ ማሬ። ፈራውነ የምን እያረጋችሁ ነው እንዴ ዋት? አሜን፣ አሜን። ክበሬ ነጌታ የድንግድ ማርያም ሃይማኖት ገዳይ ነው የምለው ለዚህ ነው ኢየሱስ የሌለበት ሃይማኖት በቃ ገዳይ ነው። እግዚአብሔር ይመስገን። ሲሪየስሊ ባገኘው አጋጣሚ ልንገርሽ ብዬሽ ነው፣ ነገ መጠየቅ ስለማልፈልግ። ፋሲካ፣ ጌታ ኢየሱስ ክርስቶስ ስለ አጥያትሽ የዛሬ ሁለት ሺህ ዓመት በመስቀል ላይ እርቃኑን ተሰቅሎ ሞቶልሻል። ደሙን አፍስሶልሻል። መዳን በሌላ በማንም የለም። ከሰማይ በታች የተሰጠ ስም ኢየሱስ ይባላል ቃሉ። እና ታዲያ ለእኔ ብቻ ብሏል? ሞተ፣ ለሁላችንም አንዴ ለሁሉም ነው የሞተው። ለሚያምኑበት ግን የዘላለም ሕይወት ይሰጣል። እኔ ከሱ ውጭ ማን አለኝ? እኔ መድኃኔዓለም የድንግል ማርያም አንተ እኔ እኮ ይፈልጋል እንዳልክ ልንገር ልንገር

ጋሽ ደብልታ ኮ አድርግልኝ። በጣም በጣም የወደድኩልሽ አንድ ነገር ልንገርሽ። ይሄን ልብሽን ጠብቂኝ። በጣም የዋ በጣም ምስኪን ነሽ እና እባክሽ ልብሽን ጠብቂኝ። ሆዴ አመሰግናለሁ። ለምን እንደ ሰው ተመሰባሰብ ሁሉንም ሆዴ ብለሽ ትቻለሽ እንዴ? እንደዛ ብዬ ነዋ፣ ሰው የምጠራው እኮ ሁሉንም

ነው ብሎ ያወራል። ክርስቶስን ሰው ካማከን አሁን ሰው ሀሜት ለምጃል ሰው ያማከውን ይሄ ምላስ ያወራላል። ይሄ አይ ያየከውን አሁን ፍቅረኛቱ ወይ ሚስትክ ላይ ካመነዘር የሀቢብ አይኖችማ ይሄኔ ስንት እንደሚያውቁ ሀጢያት የሰራከውን። ስለዚህ አንደኛ ሰው መግደል ሀጺያት ነው። የሰው ሐቅ መብላት የሰው ሐቅ መብላት ሰው ማማትም ኃጢአት ነው። ሰው ላይ ማመንዘር ማመንዘር ማለት ማመንዘር ማለት ባልክና አሰኝተ ታው ለምሳሌ ባልካ ለም ባሌና አሰንኪ ከሌላ ውሽሜ ማለት ነው። እሱ መጥፎ ነው። መስረቅ፣ መዋሸት፣ የሰው ብር መብላት፣ ሰው መግደል፣ እንስሳ መግደል። እኔ አንድ ዶሮ ገድያለሁ። ዶሮ ኦማን እያለሁ እሱን እንስሳ ሀገር

አሁን በሲሪየስሊ ግን በሲሪየስሊ፣ አሁን ፋሲካ ቀልድ አይደለም። መጀመሪያ ቅጣት አይደለም ግን ብታረጊ ደስ የሚለኝ ቅጣት የሚለው አማርኛ ይቅር፣ ብታረጊ ደስ የሚለኝ ኢየሱስ ብለሽ ሶስት ጊዜ እንድጠር ይፈልጋሉ። ኢየሱስ ብቻ እንድትይ እስኪ፣ ጥሪው እስኪ ፋሲካ ጥሪው። ሁለተኛ ምስቱ ነው፣ ሶስተኛ ምስቱ ነው። እስኪ ኢየሱስ በይ። እሺ፣ ሁለተኛ ቅጣት አጠገብሽ መጽሐፍ ቅዱስ ካለ አውጥተሽ እኔ የምልሽን ታነበያለሽ። ሶስተኛስ ወይኔ መጽሐፍ ቅዱስ ስትል መጽሐፍ ቅዱስ የሆነች ልጅ ያመኛል ብላ መጽሐፍ ቅዱስና ሰላድ ነው፣ ሰላድ ነው እንዲያውም የሳምሪ ነው። ብድግ አድርጌ ከጻፈል አድርጌ የሆነች ልጅ ላኩላ ከኢትዮጵያ መጣለው ግዜ ማሮቼ ኢትዮጵያ የሄድኩ ጊዜ ቃልቤ ምን እንደወሰደው አረሰው ጸበል ይዤ መጥቼ እርስት አደረኩኝ። ክርስቶስ እና መጽሐፍ ቅዱስ የለኝም ግን አሁን ሲሄድ አመጣለሁ። የሆነች ልጅ ሰጥቻለሁ እኔ። እሺ በቃ ተው፣ ቀለል ላርግልሽ አሁን ኢየሱስ ጌታ ነው፣ ሽ የድንግል በቃ ቆይ፣ በቃ አሁን ምን ታደርጊያለሽ መሰለሽ? ቆይ አልቀጣም ብለሻል። እኔ ሳነብ ግን ጸጥ ብለሽ ትሰሚያለሽ። ጌታ ኢየሱስ ይወድሻል፣ ይወድሻል ስልሽ፣ የምር ይወድሻል። እንዴት አይወደኝም? ሱ አይደለው እንደ ካላና ካል አባት እቅፍ ድግፍ አድርጎ ያሳደገኝ ከነእናቱ፣ ክብሩ ይስፋ። እንዴት አይወደኝም?

ኢየሱስ ጌታ ነው ያለሽ፣ ነው ያልኩት ነገር ለምን ከሃይማኖት ጌታ ነው? ጌታ ስለሆነ አይደል? እንደ መስቀሉ ማተቤ ላይ ማተቤን አስሬ የሚል ብሎ ደሙን ያፈሰሰ እኮ መስቀል አንገቴ ላይ ማተቤ ጋይስ አስራ አስራ ምናምን አመት የኢየሱስ ከሆነ ኢየሱስን ለመጥራት ለምን ትፈሪያለሽ? ያደርግሽ የምር ለምን እፈራለሁ? እስቲ ኢየሱስ በያ ኢየሱስ ክርስቶስ የድንግል ማርያም ልጅ አልኩህ እኮ ከዚህ በላይ ኦፍ ኮርስ ለእኔ ንጉሴ ነው በይ። ከአፍሽ ውትሽ በይ እያልኩህ እኮ ነው። ሆዴ አንተ ስሜታዊ። በነገራችን ላይ የእግዚአብሔር ቃል እኔ ብዙም አላውቅም፣ ግን ልንገርህ እግዚአብሔር በስም አትከራከሩ ይላል። አትከራከሩ ክርክር አይደለም ኢየሱስ ጌታ ነው በይ እኮ ነው ያ ፋሲካ፣ መስቀል አርገሻል፣ የኢየሱስ ነው ብለሻል አይደል? አጠሪው ሁሌ። ታዲያ የድንግል ማርያም ልጅ ኢየሱስ ክርስቶስ ለእኔ ብሎ በዚህ ላይ የተሰቀለ ኢየሱስ ጌታ ባይሆን ኖሮ ለእኔ ብሎ ባይሰቀደም ማተቤ ትጎራለው። መለያየ ሌላውን ነገር ጌታ ነው ብቻ በይ እኔ ምለው እንዳልክዬ፣ እኔ የማልሰሙ አንተ ነህ የምታሰማው። ነገሩና ኢየሱስ ክርስቶስ ጌታ ስለሆነ እኮ ነው የተሰቀለልኝ። የድንግል ማርያም ልጅ የኔ ንጉሥ ነው። ከጌታ አልፎ ንጉሴ ሆነው በአደባባይ ተሰቅሎ ይኸው ማህተቤን ለምስክርነት አንገቴ ልጄ እዞራለሁ። ይኸውልህ ስልክ አመቱ ምስክርነት ለኔ ብሎ በአደባባይ ተሰቅሎ የኔ ጌታ ከዛን ደግሞ በእናት ስለ ውድ ስለግ ቢዎታችን እናውራ። የምር እኔ በስሜ አትከራከሩ ይላል መድኃኔዓለም። መቼ ነው የቱ ባላ ነው ይላል? አባቴ ሙት እንዴ አትከራከሩ ይላል። ንጉሥ እኮ ነው ክርስቶስ በ